መረጃው ስለሰማው ለዛ ነው አንቺን ስልክሽን አፈላልጌ ልሰጥሽ የፈለኩት። እዛ አስፋልት ላይ መቃሙን እና እንትማቱ ማጨሱን አይታ ገና ለገና ልጅ አብዷል ብላ ካርታ ፕላኑ እንትን ከድሬዷ ድረስ መታ እንትኑ በሰዋስ አስመስከራ ካርታውን ውልቅንትል ለማሸጥ መሰለኝ እንትን እያደረገች ነው እየተሯሯጠች ነው ለማስጨረስ አበደ ብላ አስመስክራ ካርታውን ለመውሰድ ከሌላይም እንትን ያለች ነው እና አንቺ ቶሎ ቶሎ ብንመጪ ይሻላል። ለዛ ብዬ ነው አንቺ ጋር ስልክሽን አፈላልጌ ግን የካርታውን ስም ለማስቀየር እየተሯሯጠች ነው እና ለዛ ነው አንቺን ስልክሽን አፈላልጌ ጌ ደወልኩለት። ቶሎ እኔ እና እኔም ይሄን ነገር ለአንቺ ልሰጥሽ ነው እና እና እሱም ብዬ ተደዋውለን ቶሎ ብለሽ ዛሬ ነገ ሳትይ ወደ አዳማ ብንመጪ አይሻልም? እና ያለውን ነገር አንቺን ባለሽበት ቢሆን ይሻላል። ነይና ወደዚህ ካርታውን ልስጥ ችላ ያው ለአንቺን ይሄንን ሪከርድ ሲልክልሽ ማለት ነው። እንዴት ነው ያደረሹ? ቀጥታ ነው የመጣሽው ማለት አወራኝ ነይ ነይ ሲልኝ መጣሁ። እሺ፣ ከዛ በኋላስ አንቺ ከመጣሽ በኋላ ማለት ነው፣ ወረቀቶች እንደዚህ ፋይሎች ይዞ መጣ። ከዛ ይሄ እንትን ነው፣ ይሄ ምናምን ነው፣ ይሄ የሆነ ነገር ነው፣ ይሄ ጂኒ ነው፣ ይሄ ምናምን ሲልኝ ማለት ነው ስል እንደዚህ ስል በርቀት የሆነች ቀይ ልጅ እንዴ ጀሚላት ሄደች ነው ስል አጥቃን ይዤ ነበረ። እኔ ደግሞ ብቻዬን አይደል ስታገኙኝ ራሱ አጥቃን ይዤ ነበረ። አኗር ልጅቷ በቃ ችግር የለውም ስለ ልጅቷ እንዳታስቢ ላይ በባጃጅ ከምንው ከፊት ለፊት እንደጠፋ ይሄ ማለት በቃ ትልቅ ፕሮጀክት ተደርጎ ነው ትልቅ መጀመሪያው እኔ እኔ ማለት ነው ውስጥ ነበረ ተገናኘነው ማለት ነው። የሆነ ግቢ አለ። ባጃጅ ይዤ ከባጃጅ ይዤ ሄድኩኝ። ከዛ ከወረርኩኝ በኋላ እዛ ወርደን እያወራ ወረቀቱን እያሳየኝ ጀሚላ እንደዚህ ከጎኔ ቆማ ነበረ። ቁጫት ልምሷ ያው ትሯሯጣለች። የሆነች ልጅ እንደዚህ ያጫወተቻት ነበር። የሆነች ቀይ ልጅ ከጎኔ ማለት ነው። ግን ያው ሁሉም ቦታ ስንገባ ጀሚላን ስለሚያጫወታት ኖርማል ነው ብዬ። ከዛ ዘወር ስል በር ላይ ደርሳ አየዋት እንደ ልጅ ምናምን ብዬ ብድግቤ እኔ ስፈጠር ስደነግጥ ማለት ምንም አደረገው ነገር የለም። ለምን አልጮሹም? ኡዋት ወይ አልመጣልኝም። ከዛ ር ችግር የለም አንዋር ጀሚላ ስለው ችግር የለም በቃ ቁጭ አመጣታለሁ አለ አለ ነው ከት ነው አመጣታለሁ አለኝና አብረው ባጃጅ ውስጥ ገቡና ሄዱ። ሲሄድ እያየሽ ነው ሲሄድማ። ከዛ ደወለልኝና ደው አይ አንድ ላይ በር ላይ ነው እንደዚህ ነው። እሺ እዛ ጋ ሰው ጠይቆሽ ነበረ አረ ደወለልኝና፣ እንዳታስቢ እኔ ልጅቷ እኔ ጋር ናት ብሎ ሰይድ እንዲመጣ ነው እንጂና ላስታርቃችሁ ስለፈለኩ ነው እንጂ ሌላ ነገር አይደለም። ስሙ ምንም እንዳታስቢ፣ እንዳትጨናነቂ አጎቷ ነኝ። ምንም የሚያሳስብ ነገር የለም እኔ ጋር ናት አለ። ይሁን እሺ፣ ለማስታረቅ ብዙ የሆኑ ነገሮች አለ ምናምን እኮ ስለው ስልኩን ጥርቅም አደረገ። ከዛ ስልኩ አይሰራም። እንዳታስቢ ያለኝ እንዳላስብ አደረገኝ። ወይ ልጆች፣ ልጅ ወስዶ ማስታረቅ ነው የሚሻለው አንቺን አግንቷና አይ እኔ እኔ ከየመን መቶ እንዳይሆን ተጠራጠረ

ልጅቷ ሰይድ እና ጀሚላ አኗር አንድ ላይ ናቸው። ምን አለፋችሁ በቃ ሰይድ ላግኝሽ ይችለ ያገኘዋል። እንዴት ነው ምታስበው አንተ በዚህ ፍጥነትስ እንዴት ሊመጣ ይችላል? ሰይድ ንፋስ ነው እናንተ። ቁጭ ብሎ አበርኩ ብሎ ብሬ የለኝም ሲል እውነት አድርጋችሁት ነው ሰይድ በጣም ነው ብር ያለው። እውነትማ አይደለም አንተ ሰይድ። እናታቀምና ነው እንዴ? ይኸው አንቺ፣ ቆይ የማታው እኔ ለሰይድ ማለት ነው። አበድክም? አይ ስለተናደድኩ ሰይድ፣ አሁን ማለት ነው እኔ የራሱ ጉዳይ ይበድ ከፈለገ፣ እሱ አውቀውን አያበደው፣ አይደለም አያልቅም ብሩ፣ እንደማያልቅም እርግጠኛ ነኝ እኔ። ይኸውልሽ አስረግጬ ልንገረሽ፣ አሁን እንደዚህ አይነት ፕላን አውጥተው ሰይድ አለበት። ጀሚላን ሲወስዷት በመጀመሪያ እኔ ስትነግሪኝ ቀጥታ የጠረጠርኩት አዩ ነበር። አይ አዩ ይወልክ። አሁን ግን ሪከርዱን ከሰማሁት በኋላ ምን ምን አሰብኩ መሰለሽ? አይ ጭንቅላቱ አርቆ አያስብም። አይ አርቃንታ፣ እዚች ጋና የምታስበው እሷ፣ ሲጀመር የምታስበው ገንዘብና ገንዘብ ላይ ብቻ፣ ሱመያ ማለት ነው። ይወልክ አንዋር እኔ ልጄ ከእኔ ውጪ የትም ቦታ ማደር የለባትም። ለምን እኔ ውጪ ሲፈጠር አድራ አታውቅም ማለት ነው። እና የማስጠነቀቀ ነገር እዛ ሀት፣ እኔ ቀን ሙሉ ስንፈልገው ነው ያዋልን ቀን ሙሉ ማለት ነው። ቤቱንም አላገኘ ነውም። ከኔ ውጭ ማደር የለባትም። እኔ ለሰይድ መልእክት ማስተላልፈው በዚህ አጋጣሚ ማለት ነው። ሰይድ አንተ ከዛ እስከምትመጣ ድረስ ጀሚላ እሱ ጋር መቀመጥ የለባትም። እንኳን እሱ ጋር አንተ ጋር መቀመጥ የለባትም። ለምን አላውቅም። ምናልባት ምሽቱ ጥሩ ሰው ትሆን መጥፎ፣ አሁን ክፉ ብትሆንስ? ምሽቱ እኔ አላውቅም የት እንደወሰዳት። እራሱ ቤት ይውሰዳት ምን ይውሰዳት ማለት ነው። ስለዚህ ልጄን አምጣት። እኔ ቤቱን ባገኘው እኔ በፖሊስ ራሱ አለቀም። ልጄን ጣል፣ ልጄን ሰረቀ ምናም ብዬ ነው ማለት ነው። ማስዘት ማለት ነው። ስለዚህ ይሄ ሁሉ ነገር ከመፈጠሩ በፊት አንተ ለኛ አስበ ነው አውቃለሁ። ግን ሰይድ፣ አንተ ገና እስከምትመጣ፣ አንተም ኮሁን ካስቀምጣ፣ አንተ ጋው ወሰድ ብለኬን ፕላን አውጥተለት እንዲወስድ ያስደረግከው፣ ደውልና ልጅቷ አመልስላት በለው። እኔ እኛው ማለት ነው። ሰይድ ንገረው፣ ልጄን ይዞልኝ ይምጣ። እኔ በልጄ ቀልድ አላውቅም። አይደለም እኔ ራሱ ይሄንን ነው የምለው። ማለት በቃ አንተ አሁን እያደረግክ ያለው እቺ ህፃን ልጅ እንደ እናት ማንም ማንም የሚሆንላት የለም፣ የለመደችው ነገር የለም፣ ከሷ ውጪ ምንም የምታውቀው ነገር የለም፣ የምታውቀው ነገር የለም። ምናልባት አንተ ያደረግከው ነገር ሀሳብህ በጥሩ ሊሆን ይችላል፣ ግን ህፃኗን እንድትጎዳ ደግሞ አንፈልግም። እኔ እሷ የምትፈልገውን ነገር በሙሉ እንደማደርግ አትጠራጠር። ሁሌም ከሱመያ ጎን መሆኔን እወቅ። እሷ እንዳለችው በአስቸኳይ ህፃኗን ልጅ አምጣ። ምን አይነት ምግብ ትመገብ፣ እንዴት ትመገብ። በአስቸኳይ ማለት ነው እንድታመጣ ነው የምፈልገው። በቃ ህፃኗን መልስ። ሌላ ነገር፣ ሌላ ታካሮ ግራንጃ ምናምን አንፈልግም። ሲጀመር ቤትም በፊት የነበርክበት ቤት ሄጅ ያጥቻለሁ፣ ለቋል ነው ያሉኝ። ያልሄድኩበት ያልፈለግኩበት ቦታ የለም። እንደዚህ አይነት ነገር ደግሞ ሰምቼ ለምን ምንም ነገር የላይፌ ጥንቅር አይልም። ይሄ ደግሞ ማይሆን አስተሳሰብ ነው። ለዛ ሰይድም ደግሞ ንገረው። ምናልባት ከሱ ጋርም ተነጋግራችሁ ተሻርካችሁ ከሆነ የማይሆን አካሄድ ነው። በቃ ማይሆን አካሄድ ነው። ህፃኗን መልስ። አንተ ምንድን ነው የምትለው? ስለዚህ አንቺም አይዞሻ አትጨናነቂ። ምንም አንደኛ ነገር እኔ ልረጋጋ የቻልኩት እንደዛ ስትይኝ እኮ ስሙን ራሱ መጥራት እስኪያቅትሽ ድረስ እንደዛ ስታወሪ፣ በጣም ሌላ ሰው ነው የመሰለኝ። በጣም የደነገጥኩት እስካገኝሽ ድረስ አላወኩም። የገዛ ወንድሙ ከሆነ ደግሞ ያኔ ነው የተረጋጋውት መሆን ያለበት አግኝተ መጀመሪያ ራሱ የለም መጀመሪያ ያደነገኩ እንጂ ከዛ በኋላ ታሶ ያው ዝሮ ዝሮ አጎቷ አንዋር ስትይ ነው የተረጋጋውት እንጂ ሌላ ሰው ቢሆን ማለት ነው እንጂ አረ ምድርና ሰማይን በሰከንድ ውስጥ ገላበጣው ነው ታውቆ የሚያቀሳው ነው ጠላት ከሩቅ እኮ ጠላት አይመጣም ከቅርብ ነው እኮ ጠላት የሚመጣ የታወቀ ነው ስለዚህ አሁን እኔ ያንን ስላሰብኩ ያው አጎት ነው አጎት ጋር ስላለ ቢሆንም እንደተናገርከው ያንን ፕላን እንዳደረግከው አሁን አይ ነው ገረመኝ። አንዋር ሳይሆን ሰይድ የሄደበት ርቀት ነው አየከው። እሱን የማግኘት ስላልቻለ በወንድሙ በኩል አስላካ ማለት ነው። ምንድነው ፋይዳው? ምንድነው ጥቅሙ? እኮ አሁን እኔ ጀሚላን ብቻዋን ወስዶ ሊያሳድጋት ያሳድጋት ነው ላይ ወስዶ ሊሰጣት ነው እኔ እኔ ከአንቺ አንደበት ራሱ ማለት ነው የሆነች ቃል እንዲያልልሽም በየሻለው ስናወራ የሆነሽ ቃል ነበረ የምጠብቀው። አንቺ እንደሷ ክፉ ሰው ብትሆኚ ማአት ነገር ተናግረሽ፣ አረ ብዙ ነገር መፍጠር ትችያለሽ። እኔ ያገኳ ቀን እራሱ ዘው ጸጥ ላደርጋት እችላለሁ። ግን እኔ እንደነሱ አይደለሁም። ይሄንን ነው የምልሽ። ልቤ በክፋት አልተሞላም። እኔ በጣም እልህ ነበረብኝ። የሰራሁት ቪዲዮ ነበረ ያገናኘን ብዬሽ ፎክሬ ነበረ። እንደውም እሱ ላይ ብትጠሪኝ ጥሩ ነበረ ነበር። አላደረግም። አረ አልገላትም። ምንም አላደረግም። አልገልም። ስለምን መግደል ነው? ሰው አለ በደንብ ብን መክራት ነበር። በጣም አስረግጭ የምነግረ ማለት ነው። አኗር የኔና አንተ ወንድምነት እንዳይቋረጥ ከፈለግ በተጨባጭ በአስቸኳይ አለበለዚያ ግን ማለት ነው የማትወጣው ነገር ውስጥ ነው የምትገባው። ምክንያቱም ያደረግከው ነገር በጣም የሚደብር ነገር ነው። ይህን የሚደብረውን ነገር ደግሞ ማለት ነው ለማስተካከል ሞክር። በማይሆን አካሄድ በማይደረግ በህጻን ልጅ በፍጹም በማይደረግ ነገር ነው የመጣው። ይሄ ማለት ሪስክ አለው። ይሄንን ሪስክ አይ አገባኝ የምትል ከሆነ የማትወጣው ነገር ውስጥ እንደምትገባ አወቅ። እየነገርኩ ነው እኔ እዚህ ጋር። ሱመያን ሳገኛት ፈልጌ አጣው ብዬ እዚህ ጋር ቪዲዮ እየሰራው ቁጭ ያልኩ እንዳይመስል፣ ብዙ ሰዎች በትኛኝ ያለው። ስለዚህ ይሄንን ነገር ይሄን ቪዲዮ እንዳየህ በአስቸኳይ አምጣት አምጣት። በቃ ሌላ ምንም አለለ። ለሰከንድ እንድትከፋ እንድታዘን አልፈልግም። ሱመያ አዎ፣ እኔ ግን አንቺ እንመለሽ ማለት ነው። መረጋጋት አለብሽ። በቃ እንድትረጋጊ ነው እንፈልገው። ተረጋጊ፣ አትጨናነቂ። ተገናኝተናል። ባንገናኝ ነበር። መጀመሪያ እንደዚህ ነገር ሲኖር ለኔ ማሳወቅ ነበረብሽ። አይ እኮ አንተን ለሁሉም ነገር ማስቸገር ሼም ነው። ምን ችግር አለው? እኔ ሰለቸውሽ አልኩሽ? አይ አይደለም፣ ለሁሉም ነገርና ለሁሉም ነገር እንገናኝ ለሁሉም ነገር